የረዳ ፈጣሪ አምላክ የተመሰገነ ይሁን። እንግዲህ ዛሬ የምንገኝበት ኮሪደር አጠቃላይ አዲስ አበባ ላይ ከተጀመሩት ኮሪደር አንጻር አስራ አንደኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ ስድስተኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16 ነጥብ አምስት ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። እነኚህን ስራዎች ስንሰራ አንደኛ ፍትሐዊነት ጉዳይ ነው። የተሽከርካሪ መንገዶችን አስፍተናል። አሁን ከሀይሌ ጋርመንት እስከ ጀርመን አደባባይ ያለውን ካየን በሁለቱም መንገድ መንገድ እንዲሰፋ ተደርጓል። የእግረኛ መንገድ ድሮ ከነበረው ስታንዳርዱ ከፍ ብሎ ምቹ ተደርጎ ተጨማሪ መገልገያዎች ተጨምረውለት ተሰርተዋል። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8 ሜትር እስከ አምስት ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 135 የሚሆን የሳይክል መንገድ ተገንብቶበታል። ከሁሉ በላይ ደግሞ ማህበረሰቡ የስራ እድል እንዲያገኝ ቋሚ እና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ፣ መለወጥ፣ ግብይት፣ ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን እድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት፣ በርካታ ጎስቋላ ገጽታዎች አበባ መስለው ፍክት ብለው የተሰሩበት ነው። የአዲስ አበባ ወጣቶች ለስፖርት ያላቸው ፍቅር የተለየ ነው። የህብረተሰቡን ፍላጎት እና ጥያቄ ነው በዚህ ውስጥ እየመለስ ነው ያለ። ነው ከዚህ የተነሳ በዚህ ኮሪደር ላይ ሀያ የስፖርት ሜዳዎች ተሰርተዋል። ሀያ የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሼቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው። አርባ መጸዳጃ ቤታዎች ተሰርተዋል። የፓብሊክ ማለት ነው የህዝብ አርባ መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው አምስት ነጥብ ሁለት ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርተዋል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ነው የከረሙበት ታሪክ የተቀየረበት ነው። እና ልማታችን አካታች ልማት ነው። አረጋውያንን፣ ህፃናትን፣ ወጣቶችን የስራ እድል የሚፈልጉ ዜጎችን፣ ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። የከተማ ስታንዳርድ፣ የከተማ ቀለም፣ የከተማ ፋሳድ የመብራት ቀለም፣ የመብራት ስታንዳርድ ስታንዳርዳይዜሽን የምንለው ከተማን ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንጻር መሰረተ ልማቱ ላይ የድሬነጅ፣ የስዌሬጅ፣ የመብራት እንደ ሸረሪ ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ የሆነ አዳዲስ ስራዎች የተሰሩበት ነው። የመንገድ አካፋዮቻችን እንደምታዩት ህዝብ አረፍ የሚልባቸው፣ ውሃ የሚጠጣባቸው፣ መጸዳጃ ቤት መግባት የሚችልባቸው፣ ከፈለገ ደግሞ ዘና ብሎ ቁጭ ብሎ መጽሐፍ የሚያነብባቸው ስፍራዎች እንዲሆኑ እና እያንዳንዱ የሚቀመጠው ቦታ የሚማርበት የሚያርፍበት፣ ለአእምሮም ለጤናውም ምቹ እንዲሆኑ የተደረገ ነው። ይህ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር፣ ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻዎችን የሚያመጣ ህዝቡ ሰፊ የስራ እድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው የሰራ ነው። ከልብ ነው ህዝባችንን እያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ እወዳለሁ። በየደረጃው ያለው ኮሪደር ሲሰራ፣ ማህበረሰቡ ሌላው ቢቀር የራሱን ህንፃ በማጽዳት ሱቆቹን ወደ ስታንዳርድ በመቀየር በፋሳድ እንዲሁም ደግሞ በሺዎች የሚቆጠሩ ህንፃዎችን መልሶ በማጽዳት አብሮን ሰርቷል በማደስና በማጽዳት ብቻ ሳይሆን በኮሪደር ላይ ለሊት ቆመን እኛ ስንሰራ ለሰራተኞቻችን ውሃ እያቀረቡ አይዟችሁ፣ በርቱ፣ ይሄ ለልጆቻችን ነው፣ ይሄ ለእኛ ነው እያሉ የሚያበረታቱበት በጣም ትልቅ ጉልበት ሆኖን፣ ሁልጊዜ መመረቅ፣ ሁልጊዜ አዳዲስ ምስራቶችን ለህዝባችን መንገር በር የከፈተልን ጉልበት የሆነን የህዝባችን ማበረታታት ነው። ቀጥሎ ደግሞ አመራራችን ነው። አመራራችን ዲሲፕሊን ዶ ነው ስራ ላይ ውሎ አድሮ ራሱ ምሳሌ ሆኖ እየሰራ ሌላው እንዲያግዘን ያደረገበት አግባብም በእውነት ይሄ እድለኛ ማመራር ነው። አዲሷን አዲስ አበባ እንደስሟ ውብ አበባ የሆነችውን አዲስ አበባ በመገንባት በኩል አሻራ የማስቀመጥ እድል ያገኘ ነው። በዚህ አጋጣሚ ለአመራሮቻችንም ምስጋና ማቅረብ ወዳለሁ። ከሁሉ በላይ ሀሳቡን አዲስ አበባን እንደስሟ አበባ እናደርጋታለን የሚል ትልቅ ቪዥንና በውስጣቸው ከፍተኛ የሆነ ርዕይ ይዘው የመሩን ያበረታቱን ምሳሌ የሆኑን ክቡር ጠቅላይ ሚኒስትራችን ትልቅ ምስጋና እናቀርባለን። እድለኞች ሆነን እንደዚህ አይነት ስራ መስራት እንድንችል ስለመሩን ምሳሌም ሆነው ደግሞ እያበረታቱ በየቦታው አስተያየት እየሰጡ እየተከታተሉ ጭምር እንደዚህ አይነት ስራዎችን ሰርተን በህዝባችን ፊት ሞገስም እንድናገኝ እነሆ ብለን ለህዝባችንም ተጠቃሚነት ማቅረብ እንድችል እድል አግኝተንበታል። አጠቃላይ እንግዲህ ከፉሪ አደባባይ ጀምሮ በሀይሌ ጋርመንት እስከ ሳርቤት ድረስ ፏ ብሏልና ህዝባችንን እንኳን ደስ ያላችሁ፣ ተጠቀሙበት፣ የእናንተ ነው። ልጆቻችሁ፣ ህፃናቶች፣ አዛውንቶች፣ ሁሉም የጋራ የሆነ መጠቀሚያም እንደየእድሜያቸውና እንደየፍላጎታቸው ደግሞ ተሰርቷል። ለዛሬው ትውልድ ብቻ አይደለም ለሚቀጥለው መተላለፍ አለበት። ስለዚህ በመንከባከቡ በኩልም አደራ የወጣበት የእናንተ ሀብት ነው፣ እንዳይባክን አጠቃቀም ላይ እንዳይበለሽ፣ ስለዚህ በጋራ እንጠብቀው፣ እንሰራለን እጅ ለእጅ ተያይዘን። ብዙ ኮሪደሮች እየተጠየቁ ነው አሁን አዲስ አበባ ላይ። ሁሉም ባንዴ ባንሰራም ቅደም ተከተላ ሲዘን ከህዝባችን ጋር እየተወያየን ስራችንን እንቀጥላለን። በዛሬው ተጣሪ አምላክ ስላሳካልን በጣም ደስ ብሎናል። እጅግ አድርጌ አመሰግናለሁ።